ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ወደዚህ ጤናማ ቆንጆ በሆነ ለጾም አማራጭ የሚሆን እንሰራለን። እንደምትወዱት እንደምትሞክሩት ተስፋ አድርጋለሁ። እድፍን ምስርና ጎመን እንዲሁም ካሮት አድርጌ ነው የሰራሁት። በጣም ቀላል ፈጣን የሆነ አሰራር ነው። እንደምትሞክሩት እንደምትወዱት ተስፋ አድርጋለሁ። አሁን ወደ አሰራሩ እንሄዳለን። ይኸው እዚያጋ መጥበሻ ላይ የምፈልገውን ያህል ዘይት ጨምሬበታለሁ። ቀደም ብዬ ከተፍኩትኝ ሁለት ራስ መካከለኛ ይሆን ቀይ ሽንኩርት ነበር። እሱን አድቅቄ በደንብ ከትፌዋለሁ። እንደዚህ እጨምርበታለሁ። በሚገባ እንደዚህ እያንዳንዱን እንደዚህ ግብዓቶች ደግሞ እየጨመረ እናበስለዋለን። ይኸው ሽንኩርቱን እንደዚህ በሚገባ እስኪ በትልልኝ ትወዋለሁ። ላይክ አትርሱ። የእናንተ ላይክ እኔን ያበረታኛል እና ላይክ እያደረጋችሁ ሰፖርት አድርጉኝ። ይኸው እንደዚህ በምፈልገው መጠን እንደዚህ ሽንኩርቱ እየተጠበሰልኝ ነው ያለው። እንደዚህ አሁን ደግሞ ነጭ ሽንኩርትን የምጨምርበት፣ ነጭ ሽንኩርትም በምፈልጉት መጠን ብታደርጉት መልካም ነው። ያው እኔ ለዚህ ምግብ ይበቃኛል የምለውን ነጭ ሽንኩርት እንደዚህ ጨምሬበታለሁ። አብሬ እንደዚህ ከሽንኩርቱ ጋር ደግሞ አብሬ ጠብሰዋለሁ። ይኸው እንደዚህ እያንዳንዱን ግብዓት እንደምትመለከቱኝ እየጠበስኩት ነው ያለሁት። የድፍን ምስሩን ቀቅዬን ያዘጋጀሁት እንዲሁም ደግሞ ጎመኑንም ቀቅዬ ከትፌ አዘጋጅቻለሁ። ያው ቪዲዮውን ላለማስረዘም ያህል እንደዚህ አድርጌ ነው ያዘጋጀሁትን። ያው እንደዚህ ቀይ ሽንኩርቱና ነጭ ሽንኩርቱን በሚገባ እንደዚህ እጠብሰዋለሁ። የው እንደምታዩት በቀላሉ እንደዚህ እየተጠበሰልኝ ያለው ይሁን። እንደምታዩት አሁን በመቀጠል ካሮት አዘጋጅቻለሁ። በዚህ መልኩ ፈቅፍቄ ነው ያዘጋጀሁት። ካሮቱንም እንደዚህ ሶስት መካከለኛ የሚሆን ካሮት ተጠቅሜያለሁ። እሱ እንደዚህ በሚገባ ፈቅፍቄ ያዘጋጀሁት ነው። እሱንም ከሽንኩርቱ ጋር እንዲሁም ከነጭ ሽንኩርት በሚገባ እንዲጠበስልኝ ተወዋለሁ። እዚህ ጋር ልነግራችሁ የምወደው ሁል ጊዜ እንደምላችሁ እንደፍላጎታችሁ እንደ ቤተሰቦቻችሁ መጠን ብታደርጉት መልካም ነው። ይህ ለሁለት ሰው የሚሆን ያህል የሰራውትና እናንተ ደግሞ ጨምር አድርጋችሁ ከዚህ መስራት ትችላላችሁ። ይኸው እንደዚህ እንዲጠበስልኝ ደግሞ የተወሰነ ከድኛው ቆየዋለሁ። እንደምታዩት እዚህ ጋር እስኪጠበስልኝ ከቆየው ትንሽ ከቆየት በኋላ መልሼ ከፍተውና ደግሞ ያዘጋጀውትን ግብዓት ደግሞ እንጨምራለን። እስካሁን እየተመለከታችን ከሆነ አዲስ ከሆናችሁ ደግሞ ሰብስክራይብ አትርሱ። ሰብስክራይብ አድርጋችሁ ሌሎች ቪዲዮዎችን እንዲደርሳችሁ ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ እንደዚህና ሌሎች ቪዲዮዎችን ስነቂ ደርሳችኋል ማለት ነው። ይኸው እንደዚህ ያዘጋጀውት የቀቀልኩት የድፍን ምስር አለ እንደዚህ እጨምርበታለሁ። ይኸው መጠኑን እናንተ እንደምላችሁ ሁል ጊዜ እንደ ፍላጎታችሁ ብታደርጉት መልካም ነው። ይሄው የተወሰነ ካደረግኩኝ በኋላ ብዙ ሁሉንም አልጨምረውም። ይሄው እንደምታዩት የምፈልገውን ያህል መጠን የማደርግበት የተወሰነ አየውና እና ደግሞ ትንሽ ጨምርበታለሁ። ያው ድፍን ምስሩ እናንተ ከፈለጋችሁ ድፍን ምስሩን ከቀቀላችሁ በኋላ በቀላስ ወይም ደግሞ በብርጭቆ ድፍልቅ ድፍጭጭ ድፍጭጭ አድርጋችሁ መጨመር ትችላላችሁ። ይሄ እንደዚህ አድርጌ ነው የሰራሁት። በደንብ የበሰለ ስለሆነ ደግሞ በማመስያው ደግሞ ነካነካ ነካ እያደረኩኝ በደንብ ያ ያፈረስኩትኝ ሙሉ ፍርስ ብሎ ከለሩን ወይም ደግሞ ያለበትን የድፍን ምስር ይዞታውን እንዲያጣ ስላልፈለኩኝ ነው እንጂ አድርጌዋለሁ። እንደምታዩት ያው እንደዚህ የተወሰነ ደግሞ ጥብስ ካለልኝ በኋላ ከፍቼ ደግሞ እንደነገርኳችሁ ድፍን ምስሩን በደንብ አድርጌ እንትንለዋለው ዳመጥ ዳመጥ አድርገዋለ። ይኸው እንደምታዩት እየዳመጣችሁት በሄዳችሁ ቁጥር ይያያዛል ሁሉም። እኔ እዚህ ላይ ከመጨመራችሁ በፊት ደመጥ ብታደርጉትም ትችላላችሁ። ያው እኔ ስላልፈለግኩ ነው እንደዚህ ያደረግኩትኝ። ይኸው እንደምታዩት በሚገባ እያዘጋጀሁት ነው ያለሁት። እስካሁን እየተመለከታችን ከሆነ ላይክ አትርሱ። የእናንተ ላይክ ደግሞ እኔን ያበረታኛል ለሌላ ስራ እንድዘጋጅ ያደርገኛልና እንደዚህ ያድርጋችሁ ብታዘጋችሁ ብትሰሩት መልካም ነው እላለሁ። ይኸው እንደዚህ እስኪበስልልኝ በሚገባው በሚገባ እንደዚህ ዳምጬዋለሁ። አሁን በመቀጠል ደግሞ እንደዚህ ከሆነ በኋላ ቀቅዬ ያዘጋጀሁት ጎመናለ በሚገባ እንደዚህ ቀቅዬ ያዘጋጀሁት ጎመናለ። ጎመኑን ከተፋ አድርጌዋለሁ እንደዚህ። ምንም አይነት ውሃ የለውም። ድርቅ አድርጌ ነው ከተፍኩት እንደዚህ አድርጌ እንጨምርበታለን ይሄው እንደምታዩት ቆንጆ የሆነ ከላር ነው የሚሰጠው። ጣም በጣም ቆንጆ ነው የሚሆነው። ጤናማ ፈጣን የሆነ አሰራር ነው። ይሄው እንደዚህ አድርጌ በሚገባ ጥብስ አድርጌዋለሁ ማለት ነው። ይህንን ለምሳ፣ ለራት እንዲሁም ደግሞ ለቁርስም ለመክሰስም መጠቀም የምንትችሉት ነው። በቂጣም በዳቦም ደግሞ መጠቀም የምንችለው አይነት አሰራር ነው። ለአመጋገብም ቀለል ያለ ነው፣ ጤናማ ነውና ሞክሩት፣ ተወዱታላችሁ ብዬ ተስፋ አደርጋለሁ። ይሄው እንደዚህ ካደረኩኝ በኋላ እሳቱን ቀነስ አድርገውና ያው እንደምታዩት በደንብ ቆንጆ ሆኖ ነው ብስል ያለልኝ። አሁን እሳቱን ቀነስ አድርገውና ደግሞ የተወሰነ ከድነዋለሁ። ያው በእንፋሎቱ ደግሞ አብሮ ጥብስ እንዲልልኝ ስለፈለኩኝ ነው። አሁን በመቀጠል እንደዚህ ካደረኩኝ ካዘጋጀው በኋላ ደግሞ የምጨምራቸው ቅመማ ቅመሞች አለና እነሱም ደግሞ አብረን እናያለን ማለት ነው። ይህንን ቅመማ ቅመሞች ሁሉ እናንተ ያላችሁን ብትጨምሩት መልካም ነው። የበለጠ ደግሞ አግኝታችሁ ብትጨምሩበት ጣዕሙን ቀለል ጣፋጭ አድርጓልና ብታረጉት መልካም ነው። የጥብስ ቅጠል፣ ሚጥሚጣ፣ ኮረልማ እንዲሁም ደግሞ ጨውን የጨመርኩት እንደዚህ አድርጋችሁ ደግሞ በሚገባ ማቀላቀል። ኦሬዲ እሳቱን ቀነስ ስልስል ስላደረኩትኝ ብዙም መብሰል አያስፈልገውም። እንደዚህ የጨመርኳቸውን ቅመማ ቅመም ጣዕሙን እስኪያገኝልኝ ድረስ በሚገባ እንደዚህ አቀላቅለዋለሁ ማለት ነው። እንደዚህ በጣም በቀላሉ ሰርች ይጨርሻለሁ። በጣም ሀሪፍ ነው የሆነውና እንደዚህ ምርጥ ሆኗል። አሁን ያዘጋጀሁት ማዕድ ላይ ደግሞ እናዘጋጀዋለን። እዚህ ጋር ደግሞ እናንተ ቃሪያ መጨመር ትችላላችሁ። እኔ እዚህ ጋር ቃሪያ መጨመር ስላልፈለኩኝ ነው እንጂ እናንተ ቃሪያ መጨመር ትችላላችሁ። ልጆች የሚመገቡት ከሆነ ደግሞ ቃሪያ ባታደርጉበት ወይም ደግሞ ሚጥሚጣውንም ባታደርጉበት ትችላላችሁ። ያው እኔ ሚጥሚጣውን የጨመርኩት ለራሴ ነው እና በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ብትመገቡት መልካም ነው። ይኸው እንደዚህ ሰርች ይጨርሻል ማለት ነው። አሁን ለማዕድ ወይም ደግሞ ለመመገብ እናዘጋጀዋለን ማለት ነው። ከለሩ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። እንደዚህ ማዕድ ላይ እያዘጋጀሁት ነው ያለሁት። በጣም በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ይህንንና ሌሎች አይነት ቪዲዮዎችን ለማግኘት ደግሞ አዲስ ሆናችሁ የምትመለከቱኝ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በማብረት ኦል የሚለውን ተጭናችሁ ሁል ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላል ማለት ነው እና ይህን የመሰለ ጣፋጭ የሆነ ጤናማ የሆነ ለጾም አማራጭ የሆነ ሰርች ጨርሻለ። ማለት ነው ይህንን የመሰለ የድፍን ምስር እንዲሁም በጎመን በካሮት አድርጌ እንደዚህ ሰርች አለው። እናንተም በየቤታችሁ ሞክራችሁት ኮመንት እንደምታደርጉልኝ ተስፋ አደርጋለሁ። ጣዕሙ ቆንጆ ነው፣ ሰርታችሁ ሞክሩት። ስላያችሁኝ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ላለው። ሰብስክራይብ ማድረግ እንዳትረሱ። ቻው ቻው፣ ወዳችኋለሁ።